ኢክራም እና ኢሳም እንግዲህ በዚህ መልኩ መጥተዋል። አይለያዩም የምትሉ ማለት ነው። አይለያዩም የምትሉ እኔ እንዳይለያዩ ፈልጋለሁ። አው በጣም እንትን ብሎበታል። በጣም ብዙ ነው ያወራ ነው እና መጨረሻ ላይ አይሆንም ይቅርብሽ ብሎ ይል ማለጃ ወቁት አይስ አንተ እ? እዚህ ያለው ነገር ይቅርብሽ ማለት ምን አንተ ጋር ያለው ነገር በጣም አይሆንም። የምርሽ ነው እንግዲህ አጅሪዋ በዚህ መልኩ ናት። አጅሪዋ በዚህ መልኩ ወታለች ማለት ነው። በኢሳም እንግዲህ ወደዋለሁ፣ አፈቅረዋለሁ እያለች ነው። ጉዴታውን እየገለጸኝ አጅሪዋ ፈኪ ማለት ነው እንግዲህ የኛ ደግሞ ንግስት ማለት ነው ኢክራም እኔ ኤክራምን እወዳታለሁ ከምር በጣም ነው። ስነ ስርዓቷን አለባበሷን፣ ጠብቃ ስነ ስርዓቷን ጠብቃ የምትሰራ ልጅ ናት። ሌሎቻችሁ ግን የሰውን ክፍተት አይታችሁ ማለት ነው። ከጎን ትንሽዬ ክፍተት ስታገኙ ያንን ጥሩ ወንድ ስታዩ በቃ እኔ ወደዋለሁ አድርሱልኝ እሾለክ ብላችሁ መግባት የምትፈልጉ ሴቶች ግን ምን አለበት እንደው ስነ ስርዓት ብትይዙ። የሴት ልጅ ክብር የሚባል ነገር ደግሞ ወዴት ሄደ? ሴት ልጅ በሴትነቷ ሴት ናት፣ ክብር ትንሽ እፍረት ሊኖራት ይገባል። እነሱ እንዲህ አይነት ኑሮ በቃ እንዲህ አይነት አለም እየቀጩ ነበር የኖሩት እስከ ዛሬ ታያላችሁ። ኢክራምና ኢሳም በዚህ አይነት ውይይታቸው በቃ ጸዳ ያለ ኑሮ ነው የሚኖሩት ነበር አብረው እና አሁን ላይ አባቴ አልፈቀደልኝም ከአንተ ጋር እንደሆን ምናምን፣ እኔ ግን የገረበ አባቷ ሳይፈቅድ ነው እስከ ዛሬ አብረው የሚኖሩት። ኢክራም እና ኢሳም መኪና የተገዛላት የት ነበር አባቷ አሁን ዛሬ አይሆንሽ ምናምን የሚሉት? ኢሳም መኪና ገዝቶ እንደሰጣት አውቃለሁ ብዙም ግን አልከታተላቸውም። አሁን ግን ሚዲያ ላይ ሲናፈስ ደግሞ አይታረኳቸው ማለት ነው። እና አቶ ፈኪሀ ደግሞ እንደዚች አይነት ትንሽ እየሾለክ ማለቻ ስታገኝ አላህ ለእኔ ሲል ይሆናል እነሱን ያለያየልኝ እና እኔ ደግሞ አላህም እየፈተነኝ ሊሆን ይችላል። በምወደው ሰው የምፈተንበት ምናምን ምናምን። ኧረ ፈኪሀ፣ ስነ ስርአት ክብር ይኑርሽ። ፈኪሀ ማለት ነው ፈኪሀ የብልግና ጥግ ነው። እኔ አየሁብሽ፣ በጣም የብልግና ጥግ ማንኛውም ነገርሽ እኔ ደስ አይለኝም። በቃ ምኑም፣ ምኑም፣ ምኑም ሳያንስሽ፣ ግን ስለ ስርአት የለሽም። አታስረክሱ ነው፣ ባካችሁ፣ ባካችሁ፣ አታስረክሱ ነው አረ ስነ ስርዓታችን እንይዘን የተቀመጥነውን ሴቶች በክብር እናግባ፣ በክብር እንዳር፣ በክብር እንገደር። አረ ተው ተው ተው፣ አታስረክሱን። ሴት እንደዚህ ነው አታስብሉን። ትንሽ ክፍተት ስታገኙ በነዛ በሁለት ጥንዶች ውስጥ ማለት ነው፣ ትንሽዬ ክፍተት ስታገኙ ሾለክ ብለን ገብተን እንትንታላልን የምትሉ በሰው ትዳር ውስጥ ገብታችሁ የምትበጠብጡ ምቀኛችንን ያዝልን ነው ለነገሩ ትዳሬን ጠብቅልኝ ብላችሁ ትዳሬ የያዛችሁ ሰው ይዶ አድርጉ። በቃ ሰርስሮ የሚገባን ደግሞ ያዝልን በሉ። በጥሩ ትዳር መካከል የሆኑ ሰርስረው የሚገቡ እንደ ትንኳሽ ማለት ነው እንደ ቁጫጭ ሰርስራ አድርገው የሚገቡ ነገሮች አሉ። ልክ እንደ ፈኪሀ ማለት ነው። ፈኪሀ ሁን እንዴት እንደቦረቀች ይሄን ሁለት ቀን ሶስት ቀን ማለት ነው በጣም ቦርቃለኝ በነገራችን ላይ አዲስ አይደለም። ያው ሶስት ቀን ሁለት ቀን ሆኖታል። ይሄ እንትን ተተሰራጨ። ኢክራም እና ኢሳም እንግዲህ አባቴ አልፈቀደም ኢክራም ከአንተ ጋር እንደሆን ከኢሳም ጋር እንደሆን አባቴ አልፈቀደም ደስ አላለውም ብላ ስላለች ይሄ ደግሞ ማለት ነው ኢክራም አባቷ ነው የሚያሳየው ለአባቷ ክብር እንዳላት ለቤተሰቦቿ ክብር እንዳላት ከአባቷ ውጭ ከቤተሰቧ ውጭ ቤተሰቧ ያልወደደላትን እሷም እንደማትወድ ነው ለኢሳም የነገረችው ማለት ነው። እና ኢሳምም እንግዲህ ያው እነሱ ዞሮ ዞሮ አይለያዩ ማለት ነው። ሌሎቹ ግን አሽቃባጮቹ ግን ተዳር ትቀር አላችሁ። አይ ፈኪሃ ሰርስሬ ይገባለሁ ብላ ነበር፣ አልሆነላትም። እነሱ እንግዲህ ዘና ፈታ እያሉ ነው፣ ኢሳም እና ኢክሩ ማለት ነው። አመለያየታቸው እውነት አይደለም ሊለያዩ አይችሉም። እንዴ መኪና ገዝቶ ወዴት ነው መኪናውን ጥሎ የሚሄደው? መኪና እኮ ነው የገዛላት። መኪና መግዛት ማለት ቀላል አደረጋችሁት። መኪናውን ጥሎላት ነው የሚለያዩት? ለነገሩ ሀብታም ለሀብታም መኪና ቀላል ነው። ደግሞ ዞሮ ዞሮ የሚለያዩ ሰዎች አይደሉም ማለት ነው። አይለያዩ እነሱን ፈታ ዘና እያሉ ነው ማለት ነው። በአዲስ ነገር መጥተዋል። በአዲስ ነገር ነው የመጡት። እንግዲህ መጨረሻውን ደግሞ ምን እንደሚሉ ጉድ እናያለን፣ ጉድ እንሰማለን። መጨረሻው ላይ ምን እንደደረሱ እናያለን ማለት ነው። የፈኪሃ ጉዳይ ያው እንግዲህ አጨብጭባና ስቃ፣ አጨብጭባ አልቅሳ ማለት ነው። ትቀራለሽ ፈኪሃ። ትክክል አይደለሽም። እኔ ፈኪሃ፣ ነገር ስራሽ ሁሉ አላምረኝ። ስራ አላምረኝ ነው ፈኪሃ። ከአሁን በፊት በአንድ ሳይሆን በሁለት ሳይሆን በሶስት ሰው ስለተጉዳይ በቃ ምንም እንጃ ያም ይሆነኛል ይሄም ይሆነኛል ያም ይሆነኛል ይሄ ይሆነኛል እያልሽ አራተኛ አምስተኛ ልትደግሚው ነው ማለት ነው። እንግዲህ አህሙ ደግሞ በጣም እንዴት እንዳዘነባት አህሙን ተመልከቱ። በጣም ነው ያዘነው። አህሙን አለሁ ሀይዞ እያለች ልክ እንደ ባል ማለት ነው፣ እንደ ባል ሲሳሳሙ፣ ስትላላሱ፣ ስትተቃቀቁ ኖሯቸው፣ አሁን ሀብታም ያየሽ ጊዜ ልክ ይሄንን ነው የምወደው፣ ኢሳምን ነው የምወደው ለኢሳም አድርሱልኝ። አይባልም አይባልም። ከሚወድሽ ጋር ካሁኑ ጋር ብትኖሪ ላንቺ ያዋጣሻ ማለት ነው። ሳልወደው እንደ ወንድም የማየው ምናምን፣ እንደ ወንድምሽ ካየሽው ለምንድን ነው የምትተቃቀፍ የምትሳሳሚው ምን የምትይው ማለት ነው? እንደው እንደው ከነባ ራሱ አጣልተሽ ማለት ነው፣ ከነባ አለያይተሽው እንግዲህ አንቺንና አህሙንም ደግሞ አንቺ ደግሞ አህሙን ጥለሽ እንድትሄጅ ያደረገሽ ለነባ ሲል ይሆናል። አይታወቅም። ከነባ ጋር ሊስማሙ ይሆናል። ነባ ደግሞ አልቅሳ ነበረ፣ እውነት ተጎድታ ነበረ። አንቺ ደግሞ ያው አንቺም ኢክራምንና ኢሳምን ያጣለው ለእኔ ሲል ይሆናል አለ ብለሽ የለ አንቺና አንቺ ደግሞ ትተሹ እንድትሄጅ ተህይወቱ እንድትወጪ ያደረገሽ ደግሞ ለነባ ሲል ይሆናል። ነባና አህሙ ደግሞ ቢታረቁም ደስ ይለናል። ከምር በጣም ወላሂ፣ እኔ ነባና አህሙ ቢታረቁ ቢጋቡ ደስ ይለኛል ደስ ይለኛል። ፈኪሀ አህሙ አትሆንህም እኮ፣ ዝም ብለህ ነው አንተ የምታለቃቀሰው። እያለቃቀሰ ነው ዘሞ ሰሞኑን ተጎድቷል በጣም። አህሙ እኮ ዝም ብሎ ነው ምስኪን። ግን የሰው ልጅ ከወደደው ጋር ለምንድን ነው የማይኖረው ካፈቀረው ጋር አንድኛዋ ወዳ ከዛ ከምወደው ሰው ጋር ነው የምኖረው ነው የምትለው። ያ የወደደ ሰው ደግሞ ጥሎት ሲሄድ በቃ ልቡ ይሰበራል፣ ውስጣችሁ ይሰበራል። ግን ከእንዲህ አይነት ነገር አላህ ይጠብቀን። ከባድ እኮ ነው። እኔ እኛ የወደድነውን እንፈልጋለን። ያ የወደደን ሰው እያይጎዳ ይጎዳ ብልጥ መሆን ነው። ይሄ ለራስ ለህይወት ማድላት ይባላል። ህይወትን መውደድ ይባላል። እና ይሄኛው ወዶን የሚሰቃየው ሰውዬ ወይም ሴትዮዋ ትጎዳለች። ብዙ ነገር ዱንያ ላይ ግን እንደዚህ ነው በቃ። ብዙዎቹን እያየናቸው ነው። እና እኛ ብቻ አንድ ሰው ብቻ ሲወድ አይደለም፣ ፍቅር የሁለቱም ሲሆን ነው ደስ የሚለው። ፍቅር የሁለቱም ሲሆን ይጣጣማል ማለት ነው። አብሮ ይኗኗላ። አንደኛው እየወደደ አንደኛው ደግሞ ልቡ ውጭ ከሆነ ይከብዳል። ከባድ ነው። ያ ያፈቀረው ሰውዬ ይጎዳል ማለት ነው። የወደደው ሰውዬ። ለዛ ነው እንግዲህ እንዲህ ቤተሰቦቼ ላይክና ሰብስክራይብ በማድረግ ቤተሰብ ሆኖ ቀጣዩን ደግሞ እንግዲህ እንጠብቃለን ማለት ነው። ፍራንክ ይሆነልን።